ሰላም ጤና ይስጥልኝ፣ እየተከበራችሁ የጉራጌ ኒውስ ኔትወርክ ተከታታዮች፣ የሰዓቱን ዜና ሁን ጀምረን የጉራጌ ኒውስ ኔትወርክ አዳዲስና ወቅታዊ ዜናዎችን በጄኔል በሁሉም አማራጮች በቴሌግራም፣ በፌስቡክ፣ በቲክቶክ እና በዩቲዩብ ላድማጭ ተከታታዮች ይደርሳሉ። ዙም በነዚህ አማራጮች ዜናዎቻችን ሊከታተሉ ባክብሮት እየጠየቅን ወደ ዛሬው ዜናዎችን እናልፋለን። አብራችሁን ሁኑ። ቀዳሚውን በምዕራብ በምዕራብ ሸዋ ኖኖ ወረዳ በተፈጸመ ጥቃት ህፃናትን ጨምሮ ከ27 በላይ ሰዎች መገደላቸውን ተገለጸ። በኦሮሚያ ክልል ምዕራብ ሸዋ ዞን ኖኖ ወረዳ ጥቅምት 9 ቀን 2018 ዓ.ም በተፈጸመ ጥቃት ሴቶችና ህጻናትን ጨምሮ ከ27 በላይ ዜጎች መገደላቸውን ተገለጸም። በጉራጌ ዞን አበሽጌ ወረዳ አዋሳኝ አካባቢ በሚገኙ ጫካዎች መመሸጋቸውን የሚነገረው ታጣቂዎች ወደ ኖኖ ወረዳ ዘልቀው በመግባት በአሎ ድንቂ ቀበሌ ጥቃት መፈጸማቸው የጄኔን ምንጮች አስረድቷል። አብዛኞቹ ሽማግሌዎች፣ ህጻናትና ሴቶች ናቸው በጥቃቱ የሞቱትና የቆሰሉት ተብሏል። ጥቃት አድራጊዎቹ ጥቃት ከመፈጸማቸው በፊት ዝግጅት ያደርጉና ጉዳት ለማድረግ ሲዝቱ መታየታቸውን ምንጮች ገልጿል። የጸጥታ ኃይሎች ፈጥኖ ወደ ቦታው ባለመድረሳቸው ጉዳቱ ከፍ ማለቱም ተገልጿል። ጥቃቱን ተከትሎ ወደ አካባቢው የጸጥታ ኃይሎች መግባታቸውና የተወሰኑ ታጣቂዎች መገደላቸው የጄኔን ምንጮች ገልጿል። ታጣቂዎቹ በወረዳው ጥቃት ሲፈጽሙ ይህ የመጀመሪያው አይደለም። ቀደም ሲል በሰርግ ዝግጅት ላይ ተሰብስበው በነበሩ ዜጎች ላይ ጥቃት ከፍቶ ከፍተኛ ጉዳት ማድረሳቸውም ጄኔን መዘገበው የሚታወስ ነው። በአካባቢ የሚንቀሳቀሱና በተደጋጋሚ ጊዜ ዜጎች ላይ ጥቃት የሚፈጽሙ ታጣቂዎችን ለማስወገድ በሚል በጉራጌ ዞን መቀመጫ ወልቂጤ ላይ ከኦሮሚያ ክልል የተውጣጡ የጸጥታ አምራሮች የተካተቱበት ውይይት በቅርቡ መደረጉን ይታወቃል። ነገር ግን ከውይይቱ በኋላ የተወሰዱ እርምጃዎች ስለመኖራቸው ጄኔን ያደረገው ጥረት አልተሳካም። ያልተፈቀዱ መጠጦችና ለመዋቢያነት የሚውሉ ምርቶች ተሰብስቦ መወገዱን ተገለጸ። የመጠቀሚያ ጊዜ ያለፈባቸውና ያልተፈቀዱ ለስላሳ መጠጦች፣ ለምግብነትና ለመዋቢያነት የሚውሉ ምርቶች ሰብስቦ ማስወገዱን በጉራጌ ዞን የእዣ ወረዳ ንግድና ገበያ ልማት ጽሕፈት ቤት አስታውቋል። ተቋሙ ከተጣለበት ኃላፊነቶች መካከል የሸማቹ ማህበረሰብ መብት ማስጠበቅ አንዱ ሲሆን በተለያዩ ወቅቶች ለህብረተሰቡ የሚሸጡ እቃዎች ደረጃቸውና የአገልግሎት ጊዜያቸው በመፈተሽ የንግድ ተቋ ላይ በተለያየ ጊዜ ክትትል እያደረገ ይገኛል ተብሏል። ከዚህ በተጨማሪም እንደ ሀገር ቁጥጥር ይደረግባቸው የተባሉ ምርቶች ማኅበረሰቡ እንዳይጠቀም በተለያዩ ጊዜያቶች የግንዛቤ ስራ እየተሰራ ቢሆንም አሁንም ነጋዴዎች በማወቅም ባለማወቅ የሚሸጡ እንዳለና እነዚህም ከተጠያቂነት የማይድኑ በመሆናቸውም የርምት እርምጃ ተጠናክሮ ይቀጥላልም ተብሏል። በወረዳው ለማኅበረሰቡ ጠንቅ የሆኑ የተለያዩ ጊዜ ያለፈባቸው ምርቶች፣ የለስላሳ መጠጦች እና የተለያዩ የሸቀጣ ሸቀጦች አይነቶች በማዘዋወር የሚታወቁ ነጋዴዎች ላይ ክትትል በማድረግ እርምጃ እንዲወሰድም ተጠይቋል። ህብረተሰቡን እያማረረ የሚገኘውን የትርፍና የታሪፍ ችግር ለመቅረፍ በቁርጠኝነት እየሰራ መሆኑ የደቡብ ሶዶ ወረዳ አስታወቀም። በህገወጥ መልኩ ለትራፊክ አደጋ መንሴ ናቸው ያላቸውን በህዝብ ተሽከርካሪዎች ላይ የሚገኙ ቅጥያ ወንበሮችን ሰብስቦ የማስወገድ ሥራ መሥራቱን የደቡብ ሶዶ ወረዳ ትራንስፖርትና መንገድ ልማት ጽህፈት ቤት አስታውቋል። በየጊዜው እየጨመረ ያለውን የትራፊክ አደጋን ለመከላከል አሽከርካሪዎች ቅጥያ ወንበሮችን በማንሳት ትርፍ ከመጫን መቆጠብ እንደሚገባቸው ተመላክቷል። ከታሪፍና ትርፍ ጭነት ጋር በተያያዘ የቁጥጥር ስራውን በየጊዜው ትኩረት የሚሰጠው እንደሆነ በመግለጽ በአሁኑ ወቅትም ወረዳው ላይ የትራንስፖርት አገልግሎት ሰጪ አሽከርካሪዎች በሚያደርጉት የትርፍ ጭነትና የቅጥያ ወንበር በሚጠቀሙት ላይ ህጋዊ እርምጃን የመውሰድ ስራዎች እየተሰራ መሆኑም ተነግሯል። በተጨማሪም ህብረተሰቡ በሚደረገው ወንጀል መከላከል ተግባር ላይ ግንባር ቀደም በመሆን አጋዥ ሆኖ የህግ አካላትን መተባበርና ጥቆማ መስጠት እንዳለበትም ማሳሰቢያ ተሰጥቷል። መንግስት ተፎካካሪ ፖለቲከኞችና ነፍጥ ያነሱ ወገኖች ሁሉ ወደ መግባት እንዲመጡ ተጠየቀም። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱሳን አቡነ ማትያስ መንግስት ተፎካካሪ ፖለቲከኞችና ነፍጥ ያነሱ ወገኖች ሁሉ ወደ መግባት እንዲመጡ ጥሪ አቀረቡ። ፓትርያርኩ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የቅዱስ ሲኖዶስ ምልዓተ ጉባኤ ማስጀመሪያ መርሃ ግብር ላይ በሰጡት መግለጫ የነገው ትውልድ ልማታዊ ተስፋውን ሊሆን የሚችለው ሰላምና አንድነት ሲኖር ነው ብለዋል። ብፁዕ ወቅዱስ አቡነ ማትያስ ሁሉም አካላት ለሰላም መስፈንና ለልማት እድገት መረጋገጥ ሲባል ወደ መግባባት እንዲመጡም በእግዚአብሔር ስም አባታዊ ጥሪያችንን እናስተላልፋለን ብለዋል። ፓትሪያርኩ በመግለጫቸው በሀገራችን ያለው ያለ መረጋጋት በህዝቦች አጠቃላይ ስነ ልቦናዊ፣ በሀገሪቱ አንድነትና እድገት የሚያስከትለውን ጫና በቀላሉ የሚታይ አይሆንም። የህዝቡ ስነ ልቦና ከተጎዳ የነገ ዕድል ጤናማ ይሆናል ተብሎም አይታሰብም ሲሉም አክለዋል። ችግሩ እየታየ ያለው በዋናነት በሀገራችን ፖለቲከኞች በሚሆኑ ነገሩ የተወሳሰበና የተራዘመ እንዲሆን አድርጎታል ብለዋል። የግብር ክሊራንስ የምስክር ወረቀት የብድር መከልከያ ምክንያት መሆን የለበትም ተባለም። የገቢዎች ሚኒስቴር ባንኮች የግብር ክሊራንስ የምስክር ወረቀት ይዘው ለብድር ለሚቀርቡ ደንበኞች የተለመደውን የብድር አገልግሎት እንዳይከለክሉ ማሳሰቢያ መስጠቱን ተመላክቷል። ሚኒስቴሩ በቅርቡ በሚሰጠው የምስክር ወረቀት ላይ የተቀመጠው የታክስ ቅድሚያ መብት ድንጋጌ የብድር አሰጣጥ ሂደቱን የሚቀይር አዲስ መብት አለመሆኑን በማስታወቅ ባንኮች የምስክር ወረቀቱን ተቀባይነት እንደሌለው ሊያስቡ እንደማይገባ አስታውቋል። የገቢዎች ሚኒስቴር ለብሔራዊ ባንክና ለሁሉም ባንኮች በሚል በጻፈው ደብዳቤ ላይ እንዳመላከተው የግብር ክሊራንስ የምስክር ወረቀት የሚሰጠው ግብር ከፋዩም በሕጉ መሰረት የተጣለበትን ታክስ የመክፈል ግዴታ ሲወጣ መሆኑ ገልጿል። በተጨማሪም ለታክስ ባለስልጣኑ በቅድሚያ መክፈል እንዳለባቸውና በየትኛውም ሕግ ወይም ፍርድ ቤት ትዕዛዝ ቅድሚያ የሚሰጣቸው ክፍያዎች መሆናቸው በመግለጽ ተቀምጧል። ሚኒስቴሩ እየተሰጠ ባለው የታክስ ክሊራንስ የምስክር ወረቀት ላይ የሰፈረ የቅድሚያ መብት ድንጋጌ ከላይ የተጠቀሰውን የታክስ አስተዳደር አዋጅ ድንጋጌ ለማካተት እንጂ ለባለሥልጣኑ ሌላ አዲስ ልዩ መብት ለመስጠት እንዳልሆነ አብራርቷል። ዘንድሮ የ12ኛ ክፍል ፈተና ከዘጠነኛ እስከ 12ኛ ክፍል እንደሚሸፍን ተገለጸም። የትምህርት ሚኒስቴር የዘንድሮ የ2018 ዓ.ም የ12ኛ ክፍል ብሔራዊ ፈተና ከዘጠነኛ እስከ 12ኛ ክፍል እንደሚሸፍንና ተማሪዎች የተማሩትን ይዘቶች እንደሚፈተኑ አስታውቋል። በተጨማሪም ፈተናው ከ10ኛ እስከ 12ኛ ክፍል የአዲሱን ስርዓተ ትምህርቶችን መሰረት እንደሚያደርግ ገልጿል። በመሆኑም ተማሪዎች፣ መምህራንና ባለድርሻ አካላት ተገቢውን ቅድመ ዝግጅት እንዲያደርጉ ሚኒስቴሩ አሳስቧል ሚኒስቴሩ ይህን ያስታወቀው ለሁሉም ክልል ትምህርት ቢሮዎች ለሁለቱም ከተማ አስተዳደር ትምህርት ቢሮዎችና ለትምህርት ምዘናና ፈተናዎች አገልግሎት በጻፈው ደብዳቤ ነው በአጠቃላይ በስርዓተ ትምህርት ሪፎርም መሰረት የሁለተኛ ደረጃ አዲሱ ስርዓተ ትምህርት በ2015 ዓ ም የሙከራ ትግበራ በማካሄድ ከ2016 ዓ ም ጀምሮ ወደ ሙሉ ትግበራ መግባቱ ሚኒስቴሩ አስታውቋል። በተያያዘ ዜና የ2018 የሀገር አቀፍ 12ኛ ክፍል ተፈታኝ የብሔራዊ መታወቂያ ከሌለው መመዝገብም ሆነ መፈተን እንደማይችል የትምህርት ምዘናና ፈተናዎች አገልግሎት አስታውቋል። ብሔራዊ መታወቂያን ከፈተናው ምዝገባ ቀደም ብሎ ማውጣትና መያዝ እንደሚገባም አሳስቧል። የተከብራችሁ ውዴ ጉራጌ ኒውስ ኔትወርክ ተከታታዩት ለሰዓቱ የነበረውን ዜናዎች እነዚህ ይመስሉ ነበር። ቆይታችሁ ከኤርጂኒን ጋር ስለሆን እናመሰግናለን። መልካም ጊዜ።